እሺ፣ ሞቅ አድርጋችሁ ተቀበሏት ተዋናይት አዲስ አለም ጌታነህ! ወደ መድረኩ እባክሽ አዲስ አለም። አዲስ አለም እንኳን ደህና መጣሽ። እንደናቀ አይናፋር ነች በጣም። አዲስ አለም ካሜራ ላይና ፊልም ላይ ብቻ ነው እውነት ውሸት? ከእሱን ጀምር እስኪ። አሁን አፈርሽ አላፈርሽም? በነገራችን ላይ በዘንድሮ በተደረጉት ሽልማቶች ለዛም ላይ የአመቱ ምርጥ ሴቷ ነይት አይደለ? አንበሳ እኮ ነች። አንበሳ አ ለሴቷ አንበሲት እም የወሊሶ ልጅ ነሽ? አዎ። ወሊሶ ተመረሽ። ከዛ በኋላ ለአቅመ ፊልም ስትደርሽ እኔ ወደዚህ የመጣሽ እንደዛ? እውነት ነው እዚህ ከመጣሽ በኋላ ሁሉ ነገር ከወሊሶ ጋር እያነጻጸረች ተቸገርን አሉኝ፣ አብረው ፊልም የሚሰሩት ሰዎች። ምግብ ቤት ሲገባ ጥብስ ሲመጣ አቤት ወሊሶ ያለ ጥብስ፣ የሆነ ሰፈር ስትሄጂ ይሄ ሰፈር ወሊሶን ይመስላል፣ ሁሉ ነገር ከወሊሶ ጋር። እውነት ነው ምንድን ነው ለነገሩ ያደግሽበትን ነው አይደለ? አዎ አንዳንድ ቦታ ወጣ ያለ ቦታ ለቀረጻ ስንሄድ እንዴ ወሊሶን ይመስላል አንዳንዴ ምግብ ፕሮዳክት ላይ ስንበላ አይቤ ምናምን ምናምን እዛ በጣም አሪፍ ሆና አሪፍ የወሊሶ አይብ ታያለሽ። እና ከዛ ቆይ ቆይ ወሊሶ ሳንሄድ አንዴ ቀረፃ እንጨርስ ይልኛል። ሁሉ ነገር ከወሊሶ ጋር ነው። ለወሊሶ በጣም ልዩ ፍቅር አለሽ። በነገራችን ላይ ዶክተር አርቲስት ላውንገሰሰ የተማረበት ትምህርት ቤት ውስጥ የተማርሽው አለሱ ትምህርት ቤት አዎ፣ አለ ታዲያ እሱ ትምህርት ቤት ውስጥ እሱ ወንበር ላይ ከተቀመጥሽ እንዴት ዘፋኝ ያለው ይሽ ነበር። ምኞቴ ዘፋኝ ነው ለመሆኑ ምኞት አይደል? አዎ ነበር። እንደውም እናንተ ቤት በጣም ጠጦ የተነሳሽ ስታንጎራጉሪ አንድ ሶስት አራት የቤት ሰራተኞች እሜት እኒሄድ በቃ ምንም መተኛት አልቻልም እያሉ የቤት ሰራተኛ ቤታቸው አይቀመጥም ነበር ይባላል። እውነት ነው። እየሰማሁትን ነው ምርር ብሏቸው በጣም ዘፈን ወድ ነበርና ዘፍን ነበር ጠዋት ግቢ ስጠርግ ምናምን ዘፍን ነበርና፣ ውይ መተኛት አንችልም ጎረቤት ምናምን ረብስ ነበር ይማረሩብኝ ነበር። ፊልሙ ስገቢ ተገላገልና ተገላገልና፣ አሁን ቦታዋን አገኘች። ወሊሶ ከመጣ ስንት ጊዜ ሆነሻል? እዚ አራት አመት ጠቅልዬ መኖር ከጀመርኩ አራት አመት። ፊልም የጀመርኩት እዛ ሆኜ ነው እየተመላለስኩ በዚህ ፊልም ውስጥ በኖረችበት አራት ዓመት ውስጥ እኔ የሰማሁት ማለት ነው፣ እውነት ውሸት ደምንም ብላ ወሊሶ ላይ ለአባቷ ቤት ሰራች። አሞራ ክንፍ ቤት አሞራ ክንፍ የሚባል ቤት መጀመሪያ። እውነት ውሸት? እውነት ነው ውሸት ነው እኔ። ከዛ ደግሞ አሞራ ክንፍ ራሱ ስሙ ደስ ብሎኛል። ምን እውነት ነው? በጣም አደ አመነቻው አሞራ ክንፍ ነው ነው የሚባለው በተለምዶ። ህልም ነበረሽ እንደው ስ ስራ ይዤ ለአባት ለቤተሰቦቼ ቤት ና ነበረጣ። ያናሳቅተሻል። ደስ ይላል። አሁን ወሊሶ ላይ ብዙ ወጣቶች እርግጠኛ ነኝ በዛ ተነሳስተው ወደ አዲስ አበባ እንደመጡ ተስፋ አድርጋለሁ። ለቤተሰብ ቤት የሚያሰራ ከሆነ የአዲስ አበባ ስራ ብዙዎችም ታነሳሻለሽ ብዬ አስባለሁ። አዎ አሁን እዛ ነው የሚኖሩት ቤተሰቦችሽ? አዎ እዛው ናቸው የሚኖሩት። አንቺ እዚህ ሙ የሙሉ ሰዓት ፊልም ተውኔት ላይ ነው ያለሽው። እያየው ነበረ። በነገራችን ላይ አዲስ አለም ቅድም እንዳልኳችሁ በለዛ ላይ የአመቷ ምርጥ ተዋናይት፣ በጣም አንበሳለ። የለዛ ሽልማት አጠገብ ደግሞ የዘውትር ጸሎት ውዳሴ ማርያም የሚል አለ። ፎቶ ላይ ያገኘሁት ፌስቡክሽ ላይ ምንድን ነው አልገባኝም። ማለት የሚያያይዘው ነገር የማርያም እንትን ሁሌ ከቦርሳ አይጠፋም፣ እና በዛን ሰዓት በጣም ስትረስ ይዞ የነበረ ተጨንቀሽ፣ ነው የእንትኑ ጊዜ፣ ሽልማቱ ጊዜ እዚህ ውስጥ አስገባሁት የሆነ ሰዓት ላይ። ከዛ ለቀሚሱ አይመችም አወጣሁትኝ እና ከዛ ልክ ስሸለም አላመንኩም። ይሆናል አይደል? የሚሰማ ስሜት ብዙ ነገርህን ጭንቀቴን ምናምን ደግሞ ያው ከማርያም ጋር ማርያም በጣም ነው መወዳት ስለዚህ አንድ ይገልጽልሽ ነው በጣም ደስ ይላል ደስ ይላል አንድ ፎቶ አየውና በእርግጥም እሷ ነች የሚል ነገር ነው ወሊሶ ውስጥ የነበረ ፎቶ ቤት ነው መሰለኝ ፎቶ ቤት አይደለም ሰርግ ነው ሰርግ ሄደና ወሊሶ ፎቶ ቤት የለም አለ ግን ሰርግ ቦታ ላይ የተነሳ ፎቶ ነው ፊት ለፊታችሁ ግን ምግብ የለም እንትን ፎቶ ተበላሸና እንትን ክሮፕ አድርጌው ነው የእኛ የሙሉ ቤተሰብ ነበር ስታወጪው አባትሽ ናቸው አዎ ሙያቸው ምንድን ነው መብራት ያለ ነበር የሚሰራ ስለዚህ እናንተ ቤት መብራት ሄዶ አያውቅም ሞልሱ መብራት ሄዶ ያውቃል ግን አንከፍልም የመብራት አንከፍልም መብራት እኔ አባቴ መብራት ኃይል የሚሰራ ሁሌ እኮ የምመኘው ነው። ምክንያቱም ጊዜ ሾም ስንቀዳ ይጠፋል ምናምን ነገር አይከሰትም ማለት ነው። የመብራት ኃይል የሚሰራ ቤተሰብ ልጅ መሆን ጥቅሙ አለመክፈሉና አለመሄዱ ነው። ይሄዳል ግን አልትከፊም ነው መብራት ያው ይሄዳል። ብዙ ጊዜ አዲስ አለም፣ ለምሳሌ ስካር፣ እኔ አንድ የሰማሁት እንደውም ፊልም ለመስራት ትንሽ ትንሽ ወይን እየሰጡሽ በዛው ሰከርሽ የሚባል ነገር አለ አሁ ልክ ከወሊሶ እንደመጣው ነው ማለት መጠጥ ላይ ብዙም አይደለውም። ያው አንድ ሲቀረጽ ብዙ ጊዜ ተደጋጋሚ ነው ሚዲየም እየቀዱ እየሰጡ ውስጥ ችኛዋን ይሉሻል፣ ኮንቲኒቲ ደሞ ስላለ ይቀዳል እና እዛው ሰከርኩባቸው ተቀርጦ ሰልቅ፣ እና የመጠጡም ልምድ ስላልነበረኝ እኔ እንደውም ማልስ የተባለ አንስልኝ ይህን መብራት ዳይሬክተሩን ምን አባትፈጣ ት እውነት ነው። አይ ትንሽ ሞቅ ብሎች ነበር። ስለ ስካር ግን ሲነሳ፣ ማለት አሁን እኔ ያው የሚያሰራኝ የለም እንጂ ብዙ ጊዜ ታውቂያለሽ ፊልሞች እሞክራለሁ። ስካር አንደኛ ነች ሲባል ግን ከእኔ ጋር ብትወዳደር እኮ በፍጹም እበልጣታለሁ የሚል እምነት አለኝ። እንወዳደር እንእእንዳ ድንገት መስከር ይከብዳል። አዣዣዥ እስኪ በውሃ እስኪ እስኪ አሁን ይሄ እንትን ነው አሉ መጠጥ። ለምንድን ነው ሰካራሞች የሚሉትን ያገባኝ እሱ እንዳለ ሆኖ ዝም ብዬ አሰብኩ። እስኪ ቆይ እኔ እና አንቺ ሰርግ ቆይተን የመጣ ነው ባልና ሚስቶሽን ሰክረን ነው ቤት የምንገባው አሉ እስኪ የምሞክረው እስኪ ነይ እስኪ ነይ አጠገቢ አንቺም ድፈር፣ ያይዞሽ

አንቺ አይደለሽም። እኔ ግን እምልሽ ብልከሰከስስ እናንተ ቤተሰብ ውስጥ ነው የተልከሰከስ። እኔ እኮ ከአንዴም ሁለቴ ከዳር ስትወጣ አይቻለሁ፣ ግን ክትፎ ልታስጨምር ነበር የመሰለኝ። አንተ ግን ሚስት ልትጨምር ነበር። አቅም እንዳለኝ በአቅም በአንቺ ላይ ሰው አልደረብም። ይህን ማወቅ አለብሽ። ይህን ፍቅር ከመሽእኔያኔ ፍቅር ስትል ምን እንደ አማሬን ታውቃለህ? አማረሽ? ምን አማረሽ? ቀይ ወንድ ቀይ ወንድ። ቀይ ወጥ ነው ያልኩ ባከን። ቀይ ወጥ የያዘ ቀይ ወንድ ማለትሽ ነው አንቺም እኮ ግን እንደ ባልና ሚስት ከአንድ ባህር ይቀዳል እንደሚባለው እኮ አንቺም እኮ ቅብዝብዝ ነሽ። እኔ ቆይ ብቁ አደለውም ለአንቺ አንድ ነገር ልናገር። ይ ቀይ ወጥ አማሬን፣ ብለሻል። ገብቼ ኩሽና ቀይ ወጥ ከምሰራና ከምሰራ የትኛው ይሻላል? በቃ እያየው ነበረ። በጣም ብዙ ጊዜ እንግዲህ ፊልሞችሽን በተለይ ደግሞ ውጭ ሀገር ሲሄድ አዲስ አለም እንዴት ቃለ ምልልስ አታደርግላትም? ኢንስታግራም ላይ እሷን የሚያህል እኮ ፎሎወር ይሄ ተከታይ ያለው አርቲስት የለም ከሴት። አሉ። እሱን ነገር ታውቂዋለሽ። ኢንስታግራም ያው ስጀምረው በመጀመሪያ እንደ ማንኛውም ሰው ያው እራስን ፕሮሞት ታደርግበታለህ አዲስ ፊልም ካለ ለኦዲየንስ ምናምን እየመጣው ነው ብለህ ፖስት ይደረግበታል። ከዛም ያው ፎሎሮችህ ይበዛሉ ያንተ ተከታዮች። መጀመሪያ እንደዚህ ይሆናል ብዬ አልጠበቅኩም፣ ግን ያው እግዚአብሔር ይመስገን። በጣም ነው የሚገርመው። አንዳንድ የምትለቀያቸው ፎቶዎች እኔ እዛን የነገሩኝ እሷን በጣም ፎቶ ለቀቀሽ ከተባለ ሁሉም ሽር ያደርጋል ምናምን። ለምሳሌ እንዲያን ፎቶዎቹን አለ አሜሪካ ያለው ጎረምሳ ደግሞ ላይክ ላይክ ላይክ። አንዱ እንደውም እሷ ፈገግታዋ ይግደለኝ አለ። እንዴ እኔ ያለ ብዙም አላቅም የፌስቡክ እና የኢንስታግራም ሰው አይደለሁም፣ እና ፌስ ቱ ፌስ ነው የእኔ ነገር ታውቂያለሽ። ፌስቡክ የለም። ፎቶዎች ስትነሽ የምታደርጊያቸው ነገሮች አሉ፣ ሰው እንዲህ እንዲማርክ የምታደርጊባቸው አለ አለን። እንደዛ የሚባል እኔ አላውቅም። እኔ እንደውም ኦፕራ ዊንፍሬ አንድ ሾው ላይ ተጠይቃ የእሷ ፈገግታ ፎቶ ላይ ሁል ጊዜ አሪፍ ነው እንደዚህ ነገር ያለች ነች እና ቃለ መጠየቅ የሚያቀርብላት ሰውዬ ኦፕራ እንደ ስትነሺ ፎቶ ደስ የሚል ፈገግታ እንዲኖር የምታረጊው ነገር አለ ወይ አላት፣ አዎ አለችው። አሁን ብዙ ሰው ፎቶ ሲነሳ ቺዝ ይላል ፔፕሲ። ይሄ ያደርቃል ፈገግታ እኔ የምጠቀመው አለች፣ ብዙ ጊዜ ፎቶ ስነሳ። አንቺ የምትጠቀመው ነገር አለ? አሁን የእኔ ከሆነ የምጠይቀኝ አለ። ፎቶ ስነሳ ብዙ ጊዜ እኮ ያምራል አይደለ? ፈገግታ ፈገግታ ስባል ሚጥሚጣ ሚጥሚጣ። አሪፍ ነው። እስኪ ሚጥሚጣ ቤት ሚጥሚጣ፣ አሪፍ ነው። ሁሉም ሰው ቢከተለው እሞክራታለሁ። እያየው ነበረ። በጣም የሚገርማችሁ ደግሞ ኢንስታግራም ላይ እሱ እንግዲህ ዘ አሜሪካን ያገሉ ልጆች ሲነግሩ ነው በተለይ ይህ ፎቶዎች በጣም ተወዶልሻል። ከቸርች መልስ ነበር። ምንድን ነው አልገባኝም። ቄጤማ ተይዟል። ድራማ አይደለም፣ ሪል ላይፍ ነው። የዓመቷ ማርያም፣ እዚህ ገርጂ ማርያም ነው። እና ከጓደኞቼ ጋር ቤተ ክርስቲያን ሄደን ከዛ ስንመለስ ያው ቄጠማ ምናምን ገዝተን ነው ይመስለኛል እንግዲህ እዚህ ጋር በጣም ወደርኑ ነገር ያይና ሰው ወደ ሀገርሽም ስትመለሽ ለዛ መሰለኝ ብዙ ላይክ የሚያገኘው እ ይሆናል አዎ እያየው ነበረ ከዛ ውጪ ስለ አንቺ አንዳንድ ነገሮችን ስጠይቃ ብዙ ሰዎች በጣም ፈታ ያለ ትወና አላት በግል ይወቷ ግን ቁጥብ ያለች ነች እውነት ነው አዎ ምንድን ነው ለምን ሁለቱ ተለያዩ ፈታ ብዬ የምሰራው ያው አንደኛ ታነባለ፣ ዳይሬክተሩም ስለ ካራክተሯ ይነግርሃል፣ እሱ ጋይድ ያደርግሃል እና እኔም ነጻነቴን የማገኘው እዛ ጋር ነው። አክቲንጉ ላይ አክቲንጉ ላይ ማለት በኖርማል ላይፍ የማድረግ የምፈራውን ይሄ ስላልሆንኩ ብዬ ስለማስበው ይሁን አላውቅም ለቀቅቤ የምሰራው። አዲስ አለም እያለቀሽ ሳቂ ነው ሳቂ ነው። ስታለቅሺ ሳቅሽ ማለት ነው ሁለቱ ይለያያል መሰለኝ። እምባ በእንባ ተዝረክርከሽ ሳቄ ነው። እስኪ አልቅሽ ደግሞ፣ እስኪ ተገላ። እንዴት ስቄ ማለት ነው? ለየት ያለ ነው እንጃ። አሁን ተከታታይ የሆኑ ቲቪ ድራማዎችን እየሰራሽ ነው። አዎ። በቀና መካከል አዲስ ፕሮዳክሽንም የጀመራችሁ እንደሆነ ሰምቻለሁ። አሁን ፓርቲቱ ሊቀጥል ነው። አሁን ጥሩ ተከፋይ ከሚባሉት ተዋናዮች መካከል አንዷ ነሽ። እስካሁን በነበረው የልጅነት ህልምሽን አሳክተሻል፣ ለቤተሰቦችሽ ቤት ሰርተሻል። በቀጣይነት ለማን ቤት ለመስራት አሰብሽ? እኔም ቤት የለኝም፣ ታውቂያለሽ። ቤት የለኝም። እንደዚህ የምትሰሪ ከሆነ ለእኔ ምስር የልኝ። እኔ ግን ዝም ብዬ ሳስብ ወደፊት አዲስ አለም ኮንስትራክሽን፣ ይሄ ልክ ሪል ስቴት እንደዚ ነው ማስበው። ከምርሽ ነው ማለት የተሻለ ነገር ቢኖረኝ እኔ ቀበሌ ቤት ውስጥ ነው ያደግ ነው የተያዘ ማለት ግቢ ውስጥ በጣም ብዙ ሰው የሚኖር ምናምን ማለት ነውና፣ ጥሩ ነገር ቢኖረኝ ላይክ እዛ አብረውኝ ግቢ ውስጥ ያሉ ሰዎች ቅቤ እየቀቡ ነው ያሳደጉኝና ይሁን ነገር ኖሮኝ እንደው አንድ አንድ ቤት ብሰራላቸው ላለው እግዚአብሔር ቢፈቅድ ማለት ነው። አንድ አይነት እኮ ነው የኛም የሚወጣው። ለምሳሌ እኔ ያደኩት ልደታ ነው። በአንድ ግድግዳ በተ በሳ ሚስማር እኛ ሙዚቃ እናንጠለጥላለን እነሱም እዛ ሌላ አንድ ዘፈን ላይ ራፐሩን ነው ሰርተሻል። እውነት ነው ዘፈን። አዎ ነው አልከፍተውም ማለት ነው። ግን እንዲያው ዘፈንስ የመስራት ነገር አለ? የጋሽ ጥላውን ሀሳብ እና እንትን በተሳካ የእሱ ስፕሪት አይ ሀሳብ የለኝም። አሁን እፈራለሁ። በፊት እኮ ነው በፊት ዘፋኝ ብሆን ብዬ ነበር የምመኘው ነው። አሁን ግን በተዋናይነቷ የመቀጠል ሀሳብ ነው ያለሽ? እጅሽ ላይ ታቷ ያለው ምንድን ነው የሚለው? ዳድላፍ ስሚ ነው የሚለው። አባትሽን በጣም ትወጃለሽ? በጣም። እንደ እናትም እንደ አባትም ሆኖ ያሳደጉሽ አዲስ አለም የተባልሽ ለምንድን ነው መስከረም አንድ ስለታውላልክ እስካውላልሽ ጋር በተገናኘ እንግዲህ አዲስ አመት ሲመጣ አዲስ አል ተገኘች እንደማለት ነው አይደል? አዎ። ለምን እና ስለ እናትሽ ማወቅ ከቻልኩ ብዬ ነው። ምክንያቱም አባትም እናትም ሆኖ ካሳደጉሽ ተፈጠረው ነገር ምንድን ነው? አባቴ ነው እናትም አባትም በጣም ነው የምወደው። እናቴ በልጅ ከዚህ ዓለም በሞት የጣሽ፣ አይዞሽ ለአዲስ አለም አባት በጣም ጠንካራ አባ አባትሽ። ምን ማለት ትፈልጊያለሽ? ወሊሶ ነው የሚያዩን ከሆነ በጣም ወደ አለው አሁን ቤት ሰርቼ እልሀለሁ፣ በሚቀጥለው መኪና እገዛልሀለሁ ሳቀሳስር ለመኪና እየሰራው ነው አባቴ። እድሜና ጤና ይስጠልኝ። በምድር እስካለ ድረስ ጋሽ እኔ ለአንተ ነው መኖር የምፈልገው። እዚህ ከዚህ ጨዋታ የቤተሰብ ታሪኩን ውጣ። ምክንያቱም አንቺንም እንባበንባ ረገሽ። በፌስቡክ ከሆነ አንድ አረብ ሰውዬ ጋር ተጋብተች ነበረ ፌክ አካውንት ነው። ባንቺ ስም ፌስቡክ እውነተኛ ፌስቡክ አለሽ? እውነተኛ ፌስቡክ አለ አለሽ። በውሸቱ ነው ከአረብ ጋር የተገባሽ። ፎቶ ነው እንጂ ስሙ የእኔ አይደለም። አዲስ አለም በሚለው ሰው ክሬት አድርጎ፣ አይ በእኔ ሙሉ ፎቶውን የምትጠቀመው የኔን ፎቶ ነው። የልጅቷ ስም ሜሪ ላቭ ነው ሜሪ ስዊት ነው የሚለው ከዛ ፎቶ ብዙ ሰው ታግ ያደርገኛል ፖስት አድርጎ ምናምን እና እዛ ላይ ብዙ ጊዜ ማይ ቤቢ ምናምን ምናምን እያለ ነው ኮመንት የሚሰጠው የእኔ ፎቶ ላይ። እና ልክ ሰውየውን ገብቼ ሳየው ሜሪድ ብሎ ሜሮን ምናምን ስዊት ነው ላቭ የሚል አለ። ስከፍት እንዳለ ከላይ ከመጀመሪያ እስከ መጨረሻው የእሷ ፎቶ የእኔ ፎቶ ነው እንዳለ፣ ስሙ ብቻ ነው የእሷ። እሺ ከዛ አድ አደረግኩትኝ ና አወራት። ይሄ እንግዲህ የሆነው ገና የዛሬ ሶስት አመት ምናምን የቆየ ታሪክ ነው። አድ አድርጌ አወራት። ሚስቴ ነች ምናምን ነገር አለ። እንደ እኔ ትክክለኛዋ እኔ ይሄ ፎቶ ነች ሚስትዎ ከዛ አወራት ና በስካይ ፒክ አላወራሽኝ አላምንሽም አለኝ። ከዛ በእልህ ያዘኝ። ከዛ አወራትኝ እና በጣም ብዙ ነገር ነገረኝ። እዚህ በጣም ብዙ ብር ይልክላታል ምናምን ምናምን፣ ብዙ ነገር ነው የሚያደርግላት ሳያውቃት ማለት ነው። እኔ ግን የሰማሁት ልክ በስካይፒ ጠቅ አድርገሽ እኔ ነኝ እኮ ስትይ የሀቢብ ኮይስ ኮይስ፣ ያን ሁሉ ረስቶ ማለት ነው። ከዛ ሳወራው በጣም እንትን አለ ምናምን፣ ከዛ ወደ እኔ ሲቀየርብኝ ብሎ ካደረኩት አው የተበላውን ረስቶ ዋናውን ካገኘው እጅ ጋር ደግሞ ምናምን አለ እንደገና እንዲህ ነገሮች በስምሻው ምን ያህል የውሸት አካውንቶች አሉ አልቆጠርኳቸውም ግን ብዙ አሉ እግዚአብሔር ይመስገን ከክፋት አይደለም ያው ጥሩ ነገር ስላላቸው ይመስለኛል የከፈቱት ማለት መጥፎ ነገር ምናምን ፖስት አያደርጉበት ብዙ ጊዜ ለሚዲያዎች ለቃለ ምልልሶች ምናምን እንትን አይደለሽም ዝም ብለሽ ስራሽ መስራት ነው የምትፈልጊው ያ ለምንድን ነው ስለምፈራ ልበል፣ ስለምጠነቀቅ ለሰው ይሆን ነገር ለማስረዳት እንደዚህ እንደዚህ ከምል ባላው ራስ ቢቀርብኝ ብዬ ለዛር የምሸሻው። አሜሪካን አገር ያሉ ጎረምሶች በተለይ በጣም ይወዱሻል። ታውቂያለሽ? ይህን ጉዳይ እንዴት? በጣም ወንዶች ከሚወዷቸው የኢትዮጵያን የፊልም ተዋናዮች መካከል አንዷ ነሽ። እግዚአብሔር ይመስገን። ቁርጣቸውን ማወቅ ይፈልጋሉ። የፍቅር ጓደኛ አለሽ? እንደው እስካሁን ብዙ ፊልሞችን ሰርተሻል። በጊዜ ሂደት ከእንትና ጋር ሳልሰራ እንደው አይግደለኝ የምትይው አለ? ከሙሉ ዓለም ታደሰ ከሙሉ ዓለም ታደሰ ዋው፣ የመስራት አጋጣሚ የለም፣ አልተገናኘንም እስካሁን። ስለዚህ ከሙሉ ዓለም ጋር ወደፊት ሰርተሽ በቀናት መካከልም አሁን ያለበት ጡዘት በጣም አሪፍ ነው ተብሏል። ኢቢኤስ ላይ ብዙዎች ይወዱታል በሱም ላይ ያለው ነገር ቀጥሎ በተከታታይ በሚደረጉ የሽልማቶች ላይ ሌላ ሽልማት ይዘሽ ደግሞ እንደምትመጭ ታስፋ አደርጋለሁ። አዲስ አለም ለአባትሽ ረጅም እድሜ ከጤና ጋር መኝ ያለው ስላገኘሁሽና ለቃለምልስ እሽ ምልስ እሺ ስላልሽኝ እግዚአብሔር ያክብርሽ። አመሰግናለሁ አዲስ አለም